ዘላለም ናቸው። እንግዲህ ቤት ሌላዎቹ ከጀርባ ናቸው፣ ግን እነሱ ናቸው መጀመሪያ የገቡት። እኔ አላቅም ወይ አረግን። ለምን ለምን ለምን ለምን እንደዚህ ብቻቸው የሕግ እንትን ይዘው ነበር። ሜዳ ያለባቸው ይሄ ሌባ ሰውዬ ካወቁ ቦታውን እነሱን መግባት አልነበረባቸውም። ብቻቸውን ወይኔ ወይኔ አረ ምን አይነቶች ናቸው? ግንድው ለራሳቸው ምንም የማያስቡ ሰውየው እነሱን እንደሚፈልጋቸው ያውቃሉ። እያወቁ ፊት ለፊት ሽጉጥ የያዘ ሰው ጋር እንዴት ነው ፊት ለፊት የሚሄዱት? ጌታ ሆይ እኔ አላውቅም። እኔ በጣም እኔ እኔ እንጃ ብቻ የሆነ ተኩስም ሰምቻለሁ፣ የሆነ የአምቡላንስ እንትንም የሆነ ብቻ ድብልቅልቅ። እኔ ያለብኝ በቃ እኔ አላቅም በስማ ማን ማን እኔ እግዚአብሔር፣ ማንም ሰው አልተጎዳም በሉኝ። የእውነት ማንም ሰው ይሄ ሰይጣን ወደ ላይ ነው እየተኮሰ በሉኝ እንጂ እኔ አላቅም በስማ። እንደ ዛሬ ልቤ እስካሁን ድረስ ስንት ነገር እንትን ብለዋል። የዛሬው ደግሞ እኔ አላቅም በስማ እራሴን መሆን አቅቶኛል። የእውነት እስኪዮ ማረነ ክርስቶስ አምላክ ሆይ ጌታ ሆይ በለተ ቀኑ ወሰአና ታምር ሰራ እግዚአብሔር እግዚአብሔር፣ ተአምር ነው። ከስንት ልፋት ከስንት ቀን በኋላ ይቺ ዝጋት የሆነች ሴት ደግሞ በመጀመሪያ እግዚአብሔር ይመስገን። ሁለተኛ ደግሞ ምንም ነገር አይሆንም፣ እሱን ስላገኙት እግዚአብሔር ይመስገን። ደግሞ የተኩስ ድምፅ ስለሰማው በጣም እኔ እንጃ። ፊት ለፊት ያሉት ዘላለም እና ልዑል ስለሆኑ እነሱንም እግዚአብሔር ምንም ነገር፣ በቃ እኔ ብቻ እግዚአብሔር ክፉ ነገር አያሰማም። በቃ ሌላ ምንም አልልም። ሲቀጥል ይቺ ሴትዮ ከሴቷ በጣም ዛሬ፣ ራሱ ራሱ ያመጣው ጣጣ ተመልከቱ። በመጀመሪያ ሚስቱን አሳዘ፣ ሲቀጥል ለነሱ መርዝ ሲያዝ፣ እንግዲህ ለነሱ ያዘዘው መርዝ ለራሱ ሆነበት። አያችሁ፣ እውነት እግዚአብሔር ፈረደበት እዛውን በዕለት ቀኑ አቤቱ ጌታ ወስኪ ማረን፣ ክርስቶስ ስንቱን አየን፣ ስንቱን አሳየን። ይሄ ጉደኛ ሰውዬ በመጨረሻ እንደዚህ ሊሆን። ግን ማንም ሰው አይጎዳ ብላችሁ እግዚአብሔር ጸሎት አርጉ። ወነት እኔ የጥይ ድምፅ ሲሰማ ልቤ ባፌ ልትወጣ ነው። ምንም በቃ አሁን ራሱ እመቤቴን ማውራት ራሱ በቃ የሆነ እኔ እንጃ፣ በስመ አብ ዝብርቅርቅ ብሎብኛል። እግዚአብሔር ምንም ነገር አያሰማን፣ አያሰማን። ሁለቱንም የማንንም እንትን አያሰማን እግዚአብሔር። መሞት ካለበት ራሱ መስፍን ነው። እነሱ ምንም ባላጠፉት ጥፋት እኔ እንጃ። በስመ አብ፣ ወይ መጨረሻው ይሄ ሊሆን! አቤት፣ የሰው ልጅ ግን ሩጦ ሩጦ ሩጦ ሩጦ ከምንም ላያመልጥ ነገር ተመልከቱት። እንግዲህ መጨረሻው ይሄ የሆነ። ሰውየው ደግሞ ሲጀመር እነሱ ራሳቸው እንዴት ሽጉጥ ሳይዙ እንደሄዱ አላውቅም። እነሱ እኮ ምንም ነገር አላዙም። እንግዲህ ሰውየው ሞር እነሱ ይመጣሉ ወይም ይመጣም ብሎ አይደለም፣ ሁልጊዜም ይዞ ነው የሚንቀሳቀሰው ወንጀለኛ ስለሆነ የኛዎቹ ምስኪኖች ደግሞ ምንም ነገር ሳይዙ በዛ ላይ ባዶ እንትናቸውን ፊት ለፊት ሂደው ሽውጥ የያዘ ሰው እንዴት ነው ፊት ለፊት ሂደው የሚጋፈጠው ሰው? ወይኔ ድፍረታቸው! ጌታ ሆ አባቴ ሆይ! ሰውየው ሲጀምር ከምንም ሊያመልጥ አይችልም ነበር። ሲቀጥል በሩን ራሱ ተዘግቶበት ራሱ እዛው ውስጥ ሁነው ሌላ ፖሊስ የሆነ እንትን እስከሚመጣ መጠበቅ ይችሉ ነበር፣ ግን እነሱ ቀድሞ ፊት ለፊት መሄዳቸው ከባድ ነው በጣም እኔ እንጃ። በስማ ማንም ሰው አይጎዳ ብቻ። የሆነ ሰውማ የተጎዳ ይመስለኛል። መቼም መስፍን ፊት ለፊት አግኝቷቸው ሽጉጥ ይዞ የሚመራቸው አይመስለኝም። ማን ይሆን አላውቅም። ብቻ እግዚአብሔር ክፉ ነገር እንደው እግዚአብሔር ሆይ ምንም ነገር አታሰማህ። አባት ጌታ ምስኪን ደግሞ አንደኛ ነገር ሁለቱም ተጠባብቀው ስለገቡ አሪፍ ነው። ግን እነሱ አሁን ጥፋታቸው ምንድን ነው? እነሱ ፊት ለፊት መግባት አልነበረባቸውም የሆነ ሽውጥ የያዘ ሰው የሆነ የፖሊስ እንትን የሆነ ብቻ እነሱ ቢሆን ቢያንስ ይፈራ ነበር። አሁን እነሱ ባዶ እጃቸውን ፊት ለፊት እንዴት ነው? ሽውጥ የያዘ ሰው በዛ ላይ መስፍን እነሱን እንደሚፈልግ እያወቁ እኔ ብቻ አላቅም። እግዚአብሔር ብቻ እንደው ምንም ነገር አያሰማን፣ ምንም ነገር እንዳይሆኑ እግዚአብሔርን ጸሎት አደርጋለሁ። እናንተም በተቻላችሁ እስካሁን ድረስም የእናንተ ጸሎት የእናንተን ትነው እስካሁን ድረስ እዚህ ድረስ ያደረሳቸው። ግን በአሁኗ ደግሞ በጣም ከባድ ነው። የአሁኑ እኔ እንጃ። በስማ አንፈስ ቅዱስ ጌታ ሆይ አንተ ይቅር በላችሁ። ምንም ነገር ሳይሆኑ ምንም ነገር ሳይሆኑ እዛ ቤት ይውጡ ብቻ። ሰውየው አብቅቶለታል። ሲጀመር ሲጀምር ሰውየው ቢያዝም ግን ሰው ከጎዳ በጣም ነው። እኔ እኔ እንጃ በስማ ወይኔ መድኃኒዓለም፣ አንተ ቅርስ ቸሮር ያሰማን አባቴ ወይ በመጨረሻ በመጨረሻ ሰዓት እንደዚህ የሆነ ሰው እንዳይጎዳ ብቻ ነው የምትጸልለው። ሰውየው ባበቃለት ሰዓት ወይኔ የኔ ምስኪን ልውልውል አይታችሁታል። ብቻውን ደግሞ በአጥር እንዴት ደፍሮ እንደገባ እስኪ ተመልከቱ። እንደው አሁን አረ እንደው ወይ አረ ወይ መድኃኒዓለም አረ ስንቱን አየን፣ ስንቱን፣ ስንቱን በዚህ ሰውዬ ስንቱን አየን። እራሱ ባመጣው እንትን አስቡት። ከትናንት ወደ እያመጣ የሆነ ሰው አስላከ። ማንን ነው ናቲን ለማስገደል ሰው ላከ፣ አልተሳካለትም። እነሱን መርዝ እንዲያበሉ ላከ፣ አልተሳካለትም። እስካሁን ድረስ ያዘጋጀው እንትን እዩት። እንግዲህ የሰው መጨረሻ ይሄ ነው፣ አያችሁ። ሰው ዛፍሮ ዛፍሮ ዛፍሮ ይሄ ነው መጨረሻው፣ ይሄ ሆነ፣ በቃ የመስፍን መጨረሻ። ግን በመጨረሻ ማንም ሰው አልተጎዳም ብለን እንደው እግዚአብሔር፣ ማንም ሰው አልተጎዳም ብለን እናስብ እውነት የሆነ ነገር እስከሚለቁ ድረስ፣ እኔማ በቃ ወኔ በልውል ማነው በዘላለም አይቼ የዘላለም መጨረሻውን አይቼ በልውል ስገባ የሱም ያው ነው። ማንኛው እንደተጎዳ የሚያሳይ ነገር የለም። እነሱም ገና ሲገቡ ክስ ገና ወደ እሱ ሲመጡ የቀረጹት ቪዲዮ ነው የሚያሳዩት። እና አረ ብቻ አላውቅም። ወይ እግዚአብሔር ምንም ነገር አታሰማንም እመቤቴ መጨረሻ ሻምሮ ምንም ነገር ምንም ነገር አምላክ ሆይ፣ እውነት በመጨረሻማ ምንም ነገር አታሰማን። እውነት ምንም አይገባቸውም ለዘላለምም ሆነ ለልውልም ሆነ ከጀርባም ላሉት ሆነ ሞትም ካለበት ለመስፍን እንጂ ለነሱ ምንም ነገር አይገባቸውም፣ የእውነት እውነትን ይዘው ስለተጓዙ ራሱ ያዘጋጀው ጉድ ነው። እኔ አሁን ሁሉም ምንም ነገር እጄ ሊያርፍ አልቻለም። እጄ እንደት ነው የሆነብኝ መቤቴ። ሰው ልጅ እንደዚህ ልቤ ልቤ እኮ በቃ የሆነ መስፍን የሚል ርዕሱን ካየሁ በቃ ልቤ እንደዚህ ባፌ ልትወጣ ነው። ምንም በቃ እኔ እንጃ ብስማ ትር ትር ትር ትርታ ነው የበዛብኝ። ደግሞ መጨረሻውን ደግሞ የሆነ ድምፅ ተኩስ ድምፅ ስሰማ ባሰብኝ በቃ። ወይ ቅድስት አርሴማ ስንቱን አየሁ፣ ስንቱ ተሰቃይተው ስቃተው በመጨረሻ ሰዓት እንደእውነት አጠፉ፣ ሁለቱም አጥፍተዋል። እንደዚህ ፊት ለፊት መግባት አልነበረባቸውም። የሆነ ሽጉጥ የያዘ ሰው መሳሪያ የያዘ ሰው የሆነ የፖሊስ እንትን ቢገባ ፊት ለፊት ቢያንስ ይፈራል ሰውየው ለመተኮስ። ፖሊስ ከሆነም ያው እሱ እንኳን የሚራራም አይመስለኝም ለፖሊስም። ግን እነሱ ይሻላሉ። ከን ልውልና ዘላለም እነሱ ግን ጭራሽ ከፊት ለፊት ሂደው ተጋፈጡ። ሰውየው አሁን ይሄ ምንድን ነው የሚባለው? አረ በስመ አብ። አረ ወይ እንደው እግዚአብሔር ምንም ነገር አታሰማን። ምንም ነገር እንዳሰማን እግዚአብሔር። የኔ ምስኪን የመጨረሻቸው አእምሯል። እግዚአብሔር ይመስገን። ለፍታችሁ ድካማችሁ ከንቱ አልቀረም። እውነትን ይዛችሁ ጠዋትና ማታ ሰርታችሁ፣ ታግላችሁ፣ ለፍታችሁ ልፋታችሁ የልፋታችሁ ዋጋ ስለ እግዚአብሔር ደግሞ፣ እግዚአብሔር እኮ እኛ በጣም እንቸኩላለን ሰዎች እንጂ እግዚአብሔር በቀኑ ተመልከቱ፣ እግዚአብሔር ቀኑ ጠብቆ የሰው ልጅ እኛ ባነው ቀን ሳይሆን ፈጣሪ በፈቀደው ቀን ስለሆነ ዛሪ የመስፍን ቀን ነው ተብሎ እንግዲህ ይኸው እጃቸው አስገቡት። ወይ አምላክ ወይ ምን ይሳነሃል! አንተ ምን ይሳነዋል! እግዚአብሔር እውነት አረ በስመ አብ። ሴትዮዋ ከመስፍን የተላላከች ይቺ ሌባ መርዝ ልታበላ የነበረችው አሁን ራሱ ያኛው ልጅ እንዳይናገር መስፍን ያለበት ቤት እንዳይናገር የማታደርገው ነገር የለም የማትጎተጉተው የማትለው። መስፍን አብቅቶለታል። አሁን እሷ ራሷ ወንጀለኛ ናት። እሷም መግባት አለባት። ወዳ ነው ወንድ የሆኑት ዛሬ ደግሞ እንትናቸው፣ ስልካቸው፣ መቀበላቸው የኔ አንበሳ የኒያን ነብሮች፣ እግዚአብሔር ክፉ ነገራችሁን አሰማን። ማንም ሰው አልተጎዳም ብላችሁ ቪዲዮ እንድትለቁ እጸልላለሁ ጠዋትና ማታ። ለናንተ ክፉ ነገር አይንካችሁ። ክፉውን ነገር ክፉ ነገር ካለ ለመስፍን ያደርግለት አምላክ። ወይ አረመኔ! ጨካኝ ይሄ ጫቦ በመጨረሻም ይሄ ሆነ። አቤት አቤት አቤት አቤት አቤት! ወይ ኧረ እንደው ምኑን፣ ኧረ ምኑን አሳየኝ ዛሬ ወይኔ! ዛሬ የማወራው ነገር ዝብርቅርቅ ብሎብኛል። ደህና አደሩ ደህና ሰንብቱ። ቸርወሪ ያሰማን። ነገ ምንም ነገር ማንም ሰው አልተጎዳም ብለው ፖስት የሚያደርጉበት ቪዲዮ እንዲለቁልኝ ሁላችሁም ጸሎት አድርጉ። ማንም ሰው አልተጎዳም ብለው እግዚአብሔር ቸር ወሬ ያሰማን። መልካም አዳር፣ ሰላም ሰንብቱ፣ ሰላም ሰንብቱ አልኩኝ። አዘብርቅርቅ ብሎብኛ። እንግዲህ ዛሬ ደህና እደሩ። ለማንኛውም ቸር ወሬ ያሰማን አምላክ ወይ ባይ